ሰላም ጤና ይስጥልን። ይህ ጠቆም ዜና ነው። የዕለቱን አበይት ነጥቦች ማስቀደም እንጀምራለን። አምባገነኑ ኤርትራው ሻዕቢያ ጋር ፅምዶ በሚል አንድነት የመሰረተው የትግራይ ክልሉ ህወሃትም በኢትዮ ኤርትራ ድንበርም በተደረገ ውጊያም በሻዕቢያ ተመትቷል። በዝርዝር እንመለስበታለን። የህወሃት ቲዲኤፍ ታጣቂዎች ከኤርትራው ሻዕቢያ ጋር ፅምዶ በመሰረተው ቡድን ላይም አመፅ አንስተዋል። ሰራዊቱም አንዋጋም ብለዋል። በደቡብ ኢትዮጵያ ክልል በተከሰተው ወረርሽኝ ዙሪያም የዓለም ጤና ድርጅት መግለጫ ወጣ። ጉዳዩም አስጊ ነው። ተጨማሪ መረጃ እናቀርባለን። የኤርትራ መንግስት በሀገሪቱ ውስጥ በሚኖሩ አፋሮችና በሌሎች አናሳ ማህበረሰቦች ላይም ማግለልና የመብት ጥሰት እየፈጸመ መሆኑንም አንድ የዓለም አቀፍ ተቋም አሳውቋል። ሁሉንም መረጃዎችም በዝርዝር እናቀርባለን። ቻናላችንን ሰብስክራይብ እንዲታደርጉም በአክብሮት እንጠይቃለን። በኢትዮጵያዊው ዶክተር ቴድሮስ አድሃኖም የሚመራውም የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል በጅንካ ከተማና በከተማው በሚገኘው ሆስፒታል ውስጥ የተከሰተው ወረርሽኝ በማስመልከት መግለጫ አውጥቷል። ድርጅቱም የቫይራል ሄሞራጂክ ፌቨር ቪኤችኤፍ መሆኑን በተጠረጠረው ወረርሽኝ ዙሪያም ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር፣ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልላዊ ባለስልጣናት ጋር በቅርበት እየሰራ መሆኑንም ገልጿል። በዚህም መሰረትም የዓለም ጤና ድርጅት ለዚህ ወረርሽኝ ምላሽ ለመስጠትም አስቀድሞም የሚከተሉት እርምጃዎች መውሰዱንም ገልጿል። አንደኛም፣ ባለሙያዎች፣ መድኃኒቶችና ሌሎች አስፈላጊ ቁሳቁሶችን እንዲሁም ለጤና ሰራተኞች የሚሆን የግል መከላከያ ቁሳቁስ ወረርሽኝ ወደ ተከሰተበት ከተማ መላኩንም ገልጿል። ሁለተኛ፣ በወረርሽኙ የተጎዱም ንክኪን የመከታተል ወይም የኮንታክት ትሬሲንግ ስራንም ድርጅቱም ይደግፋል። ሶስተኛ ሊኖር የሚችለውን ድንበር ዘለል ስርጭት ለመከላከል በደቡብ ሱዳን ከሚገኘው ዓለም ጤና ድርጅት ቢሮ ጋርም በቅርበት እየሰራም ነው። አራተኛም የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም እንዳስታወቁትም ለአስቸኳይ ድጋፍ እንዲውል 300 ሺህ አሜሪካን ዶላር ወይም በኢትዮጵያ 50 ሚሊዮን ብር የሚደገፍ ፈንድ ለኢትዮጵያም ተለቋል። ድርጅቱም እንዳስፈላጊነቱ ድጋፉን ለማሳደግም ዝግጁ መሆኑን ገልጿል። የዓለም ጤና ድርጅት ኃላፊዎችም የኢትዮጵያ ጤና ባለስልጣናትም መረጃውን በወቅቱ በማጋራታቸውና ፈጣን ምላሽ በመስጠታቸው ምስጋናቸውን ያቀረቡ ሲሆን የዓለም ጤና ድርጅትም ሙሉ ድጋፍ እንደማይለያቸውም ተናግረዋል። አምባገነኑ የኤርትራው ሻዕቢያም ኢትዮጵያን ከቀይ ባህርና ከአሰብ ወደብ ለመነጠል በማሰብም ከአፋር ክልል ከፍሎ የቀይ ባህር አፋሮችን በኃይል ጠቅሎ የያዘውም፣ በአዛውንቱ ኢሳያስ አፈወርቅ የሚመራውም የኤርትራው መንግስት በሀገሪቱ ውስጥ በሚኖሩም አናሳ ማህበረሰቦች ላይም ከባድ የመበጠሰት ረገጣናም አድሎ እየፈጸመባቸው እንደሚገኝም ጄኖሳይድ ዋች የተባለም አንድ ዓለም አቀፍ ተቋም አሳውቋል። ይህ የዘር ማጥፋት ወንጀሎችን የሚከታተለውም ዓለም አቀፍ ተቋሙም ከ57000 በላይ የሚሆኑም የቀይ ባህር አፋሮች ወደ ዋናው የአፋር ግዛት ወደሚገኝበት ኢትዮጵያ መግባታቸውንም በሪፖርቱ ገልጸዋል። ወደ ኢትዮጵያ የገቡት የቀይ ባህር አፋሮችም ከአሰብና አካባቢውም ጭምር መጠለያ ፍለጋ መፍለሳቸውንም ገልጸዋል። ከዚህ በተጨማሪም ተቋሙም በሪፖርቱ እንዳሳወቀውም በኤርትራ የሚኖሩም ጥንታዊ የቀይ ባህር አፋ ተግባሮችም በአምባገነኑ ሻዕቢያ መንግስትም በመንግስታዊ ፖሊሲ በታገዘ መልኩም ከ30 አመታት በላይም ከጥንታዊ መኖሪያቸውም እንዲፈናቀሉ መደረጋቸውንም ገልጿል። የትግራይ ክልሉ ህወሃትም ከኤርትራው ሻዕቢያ ጋርም ፅምዶ በሚል የጠላት የጠላትም ወዳጅ ነው አይነትም ያልተቀደሰ ፖለቲካዊ ጋብቻ መፈጸማቸውም ይታወቃል። ከዚህ በተጨማሪም ህወሃትም የፕሪቶሪያን ስምምነት በመጣስ ጭምርም የደበቃቸውን ከባባድ ጦር መሳሪያዎችም ከፌዴራል መንግስቱም ከድሮን ጥቃት ለማሸሽ በሚል የቀበራቸውን መሳሪያዎች በማውጣት የተወሰኑትንም ወደ ኤርትራ ሻዕቢያም አሻግሯል። ይሁን እንጂ ብዙ ኢትዮጵያውያን በኢትዮ ኤርትራ ጦርነት ወቅት መስዋዕትነት በፈጸሙባትም በኢትዮ ኤርትራ ድንበር ባድሜም በትናንትናው እለት ጽምዶው ጨዋታው ፈረሰም ዳቦ ተቆረሰም ብለው ከባድ የተኩስ ልውውጥ ማድረጋቸውም ተሰምቷል። የተኩስ ልውውጡ ምክንያትም ሲያዩት ያላማረም ሲበሉት ያቅራል አይነት የነበረው ጽምዶም በመሰረቱትም በሁለቱ ኃይሎች መካከል በተፈጠረም ፖለቲካዊ አለመግባባት መሆኑን ታውቋል። ሁለቱም የማይታረቅ ፍላጎት ያላቸው ኃይሎች በትላንትና ዕለትም ሰዓታትን የፈጀም ውጊያም አድርገዋል። ሻዕቢያም ህወሃትም ከራሱ ፈቃድና ትዕዛዝ ውጭ እንዲሆንም ምንም አይነት ፍላጎት የለውም። የራሱን ፍላጎት ብቻ በመፈለግም ህወሃት ላይም ጫና እያሳደረ ነው። በተኩስ ልውውጡም በህወሃት በኩል ከፍተኛ ሰብአዊ ኪሳራ ማለትም ብዙ የታጣቂዎች ሞትና ቁስለኛ ያስተናገደ ሲሆንም፣ በሻዕቢያ በኩል ግን መጠነኛ የሚባል ጉዳት መድረሱም ታውቋል። ከጉዳቱ አንጻር ህወሃትም የበለጠ ጉዳት በማስተናገዱም ህወሃትም በሻዕቢያ ተመቷል ማለትም ይቻላል። በሰሜን ኢትዮጵያ የሚገኘው የትግራይ ክልሉ አለቃ ህወሃትም ተደጋጋሚ የሆነ መፈረካከስና መከፋፈል እየገጠመው ይገኛል። የህዋት ታጣቂ ኃይሎች ከቲዲኤፍ ወደ ሀራ መሬት ወይም ነፃ መሬት ቲፒኤፍ ታጣቂዎች ከአንድ ወደ ሁለት ተቃራኒ ቡድኖች መከፋፈል ብሎም ከሰሞኑም ሌላ ሶስተኛ ቡድን ከቲዲኤፍ በመገንጠል ራሱን ኢሮብ ብሔረሰብ ህልውና ታጋይ በማድረግም ኢሮብ ዋዶ በማለትም ጫካ መግባቱም ይታወቃል። ከአንድ ወደ ሶስት ቡድን የተከፋፈለውም የትግራይ ክልሉም የህወሃቱ ቲዲኤፍ አሁን ደግሞም ከክፍፍሉ የቀረው ሌላው ቲዲኤፍም እያመጹ ይገኛል። በዛሬው ዕለትም በትግራይ አዲግራት የሚገኘው የቲዲኤፍ ታጣቂዎች አመፅ አሳስተዋል። የህወሃቱ ቲዲኤፍ አርሚ 15ም በአዲግራት ከተማም መንገድ በመዝጋት ጭምር ተቃውሞ አሰምተዋል። ጦሩም ለኤርትራው ሻዕቢያ ጸምዶም፣ አንዋጋም፣ አንሞትላችሁም፣ ነቅተናል በማለትም ሲሆን አመፅ አሰንስተዋል። ታጣቂዎቹ ከዚህ በተጨማሪም ዳግም ጦርነት አንገባም ምርጫችን ሰላም ነው ብለዋል። የአርሚ 15 ታጣቂዎችም የመኖሪያ መሬት እንጂም የምንቀበርበት መሬትም በግልጽ አንፈልግም ብለዋል።